ሶፊ ተሳስተሽ፣ ሶፊ ተሳስተሻል። እውነቴ ነው። ብዙውን ጊዜ ከስህተትሽ ታረሚ። ሰው ሆኖ በእርግጥ የማይሳሳት የለም፣ ግን ቢሆንም ስህተቶች ሲደጋገሙ ደግሞ ጥሩ አይደሉም። እና ባለፈው በሰራሹ ቪዲዮ ላይ እንግዲህ አኗር ጋ ስለ አስተዳደርሽ ወይም አኗር ጋላድር ነው ባልሹ ቪዲዮ ላይ እንግዲህ ዛሬ መልስ ሰጥተሻል ያንን ለውድ ተመልካቾች እኛም ልናቀርብ ከች ብለናል ማለት ነው አንዳንዴ ግን ወዴት እየሄድን እንደ አናውቅው አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቤተሰቦች እንደምን አላችሁ ወይ? ያላችሁበት ያለ ሰላምታ እዝነት አይላችሁ ለማለት እወዳለሁ። ውድ ቤተሰቦች ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ ሼር እያደረጋችሁ ቻናሉን ተቀላቀሉ። ነባር ቤተሰቦቼ ደግሞ ቪዲዮውን ላይክ ሼር አድርጉት ማለት ነው። ዛሬ በሶፊ ዛሬም በሶፊ በቃ ሰሞኑን በሶፊ እና በአንዋር እየመጣን ነው ማለት ነው። እንግዲህ ውድ ቤተሰቦች ከልብ አዳምጡኝ ማለት ነው ደግሞ ለእኔ ማስተያየት አንጡ። ዛሬ ወፍር ያለው በነገራችን ላይ በጣም በረደኝና ወፍራንኮት ነው የለበሱት። እሺ በርዶኛል። ሌላው ምንድነው? ሌላው ምንድን ነው? ሶፊ ትናንትና በሰራሹ ቪዲዮ ላይ በሰራሹ ቪዲዮ ላይ የቤት ቁልፍ ጠፍቶኛልና ከአኗር ጋር ማደር እፈልጋለሁ። አኗር ጋር ነው ማድረው ሰርታ ነበር እና አኗርም ፍቃደኛ ነኝ እሺ ብሎ ተቀብሏታል፣ ማለት ነው። በነገራችን ላይ አንዳንዴ ስህተቶች ሲመጡባቸው አታውቁት፣ እና ሶፊ ሁልጊዜ በሚዳወተሽ ሁልጊዜ ብሶተኛ ባቶኝ፣ ሁልጊዜ ሮሮ ባታወሪ፣ እንደኔ እንደኔ እንደኔ የግል አመለካከቴ ደስ ይለኛል፣ ማለት ነው። ስለዚህ ሌሎችም እንደኔው ሊሆን ያኔ እንደኔው ያለ አመለካከት ሊኖራቸው ይችላል ግን እኔ በግሌ ይሄ የራሴ አመለካከት ነው እውነቴን ነው በቃ ራስሽን ጠንቀቅ ብለሽ በቃ ራስሽን ከምስተት ቦታ ራስሽን መልሽ ለምትሰሪያቸው ስራዎች እነዛን ስራዎችሽን ወደ ተመልካች ከማቅረብሽ በፊት መጀመሪያ ደግመሽ ደጋግመሽ ከዚህ ጋር ተመካከሪ ማለት ነው ይህ ቪዲዮ ቢለቀቅ ምንድን አይነት አስተያየት ያምጣብኛል? ይህ ቪዲዮ ቢለቀቅ ይሄ ቪዲዮ ብሰራ ለተመልካች ምን ያክል ይሆናል? ለተመልካች ማለት ከመልካችን ያስቀይማል? አያስቀይምም? ያስቀይምም አንዴ አንዴ ብቻ ስለሚታይላችሁና ዶላር ስለሚቆጥር ብቻ ራሳችሁን አትጣሉ። እንዲህ መጀመሪያ ራሳችሁ ለስማችሁም ስማችሁንም በቃ ለስማችሁ ሳሱለት ሱብሃነላህ በቃ ዶላር አምቶ አንዳንዴ በቃ በምን በምኑም በን ቪዲዮ ስትሰሩ ተመልካች አለው እና ገና ተመልካች አለው፣ ዶላር ከመጣ እኛም ቸገረን የራሱ ጉዳይ ብላችሁ የምትሰሩትን ስራ ወደዛ ፋቁት ማለት ነው። እውነቴን ነው። ለዶላር በቃ ዶላር ብቻ አይና ናትዩ ለስማችሁም፣ ስማችሁንም ጠብቁ። በቃ ለስማችሁም ሳሱ። ጥሩ አይደለም አሁን ሶፊ በቀደም በሰራሹ ቪዲዮ ላይ ዛሬ መልስ ሰተሽበታል ማለት ነው። ምንድናልሽ እኔ ትናንትና አብሬ አድራለው በብል ምን ችግር አለው? ስለዚህ ይሄንን አሳቅላችሁ አሳቅላችሁ ወደ ሌላ ያዞራችሁት ብለሽ መተሻል ማለት ነው እና እኔ ከአኗር ጋር ምንም አይነት ግንኙነት የለኝም ከአኗር ጋር በቃ ወንድም እናትነን ብለሻል ማለት ነው። ወንድምና ማለት ጓደኛ ንጹህ ጓደኛ ይነዋች ማለት ነው። ይሁን ይሁን። ማፍቀርም መፈቀርም ያለ ነው ግን በአግባቡ ነው። እንደገና ደግሞ አንቺ ሁልጊዜ ስለተሰበረው ለብሽ ነው የምታወረው። ያ ነገር ይብቃ ብለን ነበረ። በቃ እንዴ መለያየት እኮ ባንቺ አልተጀመረም። ሰው ይገናኛል፣ ይለያያል። እንኳን አይደለም እናንተ ሰው አምስት ስድስት አስር ወልዶ ይለያያል እኮ አይደል እንደ ይሄ በአንቺ አልተጀመረም። ያን ነገር እሺ በቃ እንዲህ ወንድ ሄደ፣ ወንድ ይመጣል። ለምንድን ነው እን አንዳንዴ እኔ ቪዲዮ ልሰራ የገባው ስለሌላ ነበረ፣ ግን አንዳንዴ ወሬን ወሬን ስለሚያነሰው ወደዚህ መስበር ገባሁኝ እንጂ ማለት ነው። እና ሁልጊዜ ስለተሰበረው ልቧ ነው የምታወራን፣ እና ይህ ነገር በቃ ይቆም። ምን ብላለች? እኔ የማፈቅርበት ሞራን የለኝም፣ ሞራንም የለኝም ለማፍቀርም፣ ሞራኑ የለኝም። ስራ ብቻና ብቻ ነው። ስራ ጥሩ። ወደ ስራሽ ብትገቢ ጥሩ፣ አንቺን ያጠነክርሻል፣ ከስተቶች ከስህተቶች መልስሻል፣ ደስምሽል፣ ጥሩ ነው ስራ በቃ። ግን እንዴት መሰለሽ አሁን አንዳንዶቹ አስተያየቶች የሰማሁትም ቪዲዮ ስላለኝ ነው። አስተያየት የሰጠሽ ለአንቺው የተቆረቆረም ቪዲዮ የሰራለ ስሙ ባልጠራውም፣ ያያችሁትም ታውቁታላችሁ፣ የሰማችሁትም ታውቁታላችሁ፣ ማን ቪዲዮ እንደዚህ ብሎ እንደሰራ ስለዚህ ምን አለ አንድ ወንድማችን እውነት ይሄ ለአንቺ ይመጥንሻል ወይ? ምናልባት ከስህተትሽ እንድትመለሽ ብዬ ነው እንጂ ቅር እንዳይልሽ ብሏል ማለት ነው። አንቺ እና እሱ አቻ ናችሁ ወይ? እሱ ያን ሲያውት ባይል። በእርግጥ ልጅ ነው የሚመስለው በእርግጥኛ አንቺንም ቁጭ ብለን አላዋለድንም፣ እሱንም ቁጭ ብለን አላዋለድንም። ስለዚህ እኔ ይሄ በእድሜ ጉዳይ ለመጣው ልጅ ነው ይሄንን የምል። ማለት ልጁ አስተያየት ሲሰጥ ምንድን ነው እንደው ትንሽ ቀን ጨብ አድርጎ ነው ሙሉ ቪዲዮ አልሰራበትም እና አንቺና እሱ አቻ አትሆኑም። ይሄ ልጅ ገና አድጎ ያልጨረሰ ልጅ ነው። ገና ታዳጊ ነው። በዝህ እድሜው በታዳጊ በለጋ እድሜው ለዛውም ገና የሚያድግ አሁን ቁመናውን አድጎ ሲጨርስ የዚህ ልጅ ቁመና የዚህን አሁን ያለበትን እጥፍ ይጨምራል፣ እና ስለዚህ አንቺ እና እሱ እኩል አትመጡም፣ በዕድሜም በቁመትም እያለ ነው ልጅ አስተያየት የሰጠውና። ማነው በቃ መናገርም ከተፈለገ ተፈለገ ማሜቴው ነው፣ ታውቁታላችሁ። እሱ አሁን ያን ሲል ነበረ። ይህን ያለው ምን ማለት ነው? ነገሮች እውነት ከሆኑ እንዳው ትንሽ እንዳንቺው በሰል ያለ ለማለት ፈልጎ ነው። በእርግጥ ሁለታቸውን ያላዋለድንም ትብለጫው አትብለጫው እኩልቱ ነው አናውቅም። እንግዲህ ያው ባይን ነው፣ እንግዲህ ባይን ነው እና እውነት ከሆነ ከዚህ ነገር እንዳው ብትመለሽና ብታስቢበት ነው ያለው ማለት ነው። ተውፊቅ ሂዶ ይሄንን እንዴት ሊመጣ ቻለ? አቻሽ ነው ወይ ይመጥናሉ ወይ እንደማለት ነው እሱ። ያ የእድሜ ጉዳይ ችግር የለውም። ዋና የሰው ልጅ መግባባቱ ነው። በዚህ መስመር ላይ ግን እሷ አደለንም ብላ ዘግታለች። አደለንም ብላ ዘግታለች ማለት ነው። እኛ ፍቅረኛሞች አደለንም፣ ለስራ ነው። ማናቸውም ዩቲበር እንደሚሰራው እየሰራን ነው ብላለች ማለት ነው። ማናቸውም ዩቲበሮች አብርሽና ሩታናቸው አደለ? እንደናንተ እንደ ቀልድ ነው ሲጀምሩት፣ እንደናንተ እንደ ቀልድ ጀመሩት። እንደዚህ ፍቅረኛሞች ምናምን የተባባሉ አደል እንደ እና ብረሽ ሲጀምሩ እንዴት ነው አሁን የደረሱበት ድረስ አቻ የት ነው? እና ስለዚህ ይሄው ለባልና ለሚስት በቁ ማለት ነው። እና ሶፊ ደግሞ እኔ ጓደኛ እንጂ ፍቅር ህይወት ውስጥ አሁን አልገባም፣ ፍቅረኛሞችም አይደለንም። ስለዚህ በቀደም በሰራት ቪዲዮ ላይ ይቅርታ አድርጉልኝ ብላለች ማለት ነው። ይህ ማለት አንድ ሰው እንግዲህ ከአንድ ሙስሊም ይሄ አይጠበቅም፣ እውነት ነው ከአንድ ሙስሊም ሙሉ አንድ ሙስሊም ሀጅ ነቢይን በቃ እንዲፈቅድ ከሀጅ ነቢይ ጋር በቃ እንዲተቃቀፍ ተያይዞ እንዲሄድ ያኔ ማን የፈቀደው ማለት ሸሪአችን ፈቅዷል እንዲሄን ሶፊ እስኪ ጥያቄ ላንቺ ነው ስለዚህ ዝም ብሎ ደግሞ ማሻላሁ የሼህ ልጅ እንደሆንሽ ነው የምትነገሪው የሚነገርልሽ እና ስለ ሃይማኖቱ በቃ ጠለቅም ብለሽ የምታውቂ ትመስልኛለሽ። የሻልጅ ስኮን ድረስ ማለት ነው እና ይህ ካንቺ ይጠበቃል ወይ? በሆነ ነገር ካልተሳሰባችሁ ከሱ ጋር ተያይዞ መጓተቱ መተቃቀፉ ምናምን፣ በጣም ሲተቃቅፈው ራሱ ቪዲዮ ላይ ሲተቃቀፉ የምር የንጹህ ጓደኝነት አይመስልም። ለዛውም አንድ ሙስልም ሰው ሸሪአው በማይፈቅደው ሁኔታ ሆኖ ስታዩት ሲሰራ ስታዩት ለተመልካች አይደሉም ለማለት ከባድ ነው። በቃ ሁሉም እዚህ ነገር ላይ ነው የሚያመ እንትን በቃ ትኩረት የሚያደርገው ማለት የእውነት ነው አድርጎ የሚወስደው ማለት ነው። ምክንያቱም ካሆናችሁ አንጻር ካቀራረባችሁ፣ ከሁኔታችሁ አንጻር ንጹህ ፍቅረኛሞች እንደማትመስሉ ነው ተመልካች የሚረዳችሁ የእናንተን የውስጣችሁን እንግዲህ አላሁ አለም አላህ ይወቅ ማለት ነው እና ጠቅላላ አድርጌ ስነግራችሁ ደግሞ እንግዲህ ይቅርታ ጠይቃለች። አብሬ አድራለሁ ብዬ ባልኩት በሰራሁ ቪዲዮ እኔ እንደ ቀልድ ነው፣ እንደ ጨዋታም ነው፣ እንደ ፕራንክ ነው የፕራንክ ፕራንክ መሽማገር ያጠፋል። እና እንደ ቀልድ ነው እንጂ እኔ ሞራን የለኝም ካሁን በኋላ ገና ተውፊቅን ለመስራ ለማን ነው ይቅርታ፣ ተውፊቅን ለመርሳት ራሱ ብዙ ጊዜ ይፈጅብኛል እያለች ነው። አይ የሴቶች ተምሳሌ ትሆኛለሽ ብለን ስንጠብቅሽ አንቺ እያደር ወደታይ ወደታይ በቃ ሶፊ ከሄደ እርሹ እስካሁን አረሳሽም። እንግዲህ እኮ መታለፋችሁ መስለኝ እኮ እንዲህ ምን ማለት ነው? አረሶፊ ተይ እና ይቅርታ አድርጉልኝ ብላለች። በዚህን በሰራሁት ቪዲዮ ይቅርታ ስተተኛ ነኝ እያለች ነው። ስተትሽንም አውቀሽው ይቅርታታል ሽከ ይቅርታ በላይ ምንም የለምና ይቅር ብለንሻል። እንግዲህ ካለ በታይ ለምትሰሪያቸው ቪዲዮዎች መጀመሪያ ቆም ብለሽ አስቢ። አንድ ሙስሊም በቃ ሸሪያው የሚጠላበትን ነገር መራቅ እስካለበት ድረስ ደግሞ አንቺም ከዛ ነገር መራቅ አለብሽ ማለት ነው። ሶፊ እንግዲህ ምን ለማለፍ ፈልጌ ነው፣ እንደው አንዳንድ የኮሜንት ስታዩ የምር ግን ትገረማላችሁ። ኮሜንት መቼም ታያለሽ፣ ታነቢያለሽ፣ አስተያየትም በእርግጥ የዛው ሁሉ አስተያየት ለዛው ሁሉ አስተያየት መልስ መስጠት ይከብዳል። ግን ቢሆንም ማለት ታይዋለሽ የተወሰነውን ብዬ አስባለሁ። እና እንግዲህ ወደፊት ደግሞ የምናየው ይሆናል። እንግዲህ ለአሁን ፍቅረኛሞች አይደለንም፣ ወንድምና እህት ነን። እንደማናቸውም ቪዲዮ እንደሚሰራ ሰው አብረን ለመስራት አብረን ለማደግ ነው እንጂ እኔና አኗር ምንም አይነት ግንኙነት የለንም፣ ከንጹህ ጓደኝነት ውጭ እኛ በፍቅር ዓለም ውስጥ አስበነውም አናውቅም አልገባንም። እኔም ሆነ እሱ እሱም አስቦት አያውቅም፣ እኔም አስቤው አላውቅም ብላለች ማለት ነው ሶፊ እንግዲህ እንግዲህ ወደፊት የምናየው ይሆናል። ውድ ተመልካቾች እንግዲህ ሶፊ ቀጣይ ምን አይነት ቪዲዮ ይዛልን ትመጣለች? አብረን የምናይ ይሆናል ማለት ነው። ሶፊ ጠንክሬ በርቺ እንግዲህ ልቦናሽን ያሳካልች ለማለት ነው የምናወደው። አሰላሙ አሊኩም ወረህመቱላ ወበረካቱ።